ሲጓተቱ ሰዎቹ ማለት ነው፣ ዝም ብለው ቆመ ያሉ። በአሁን ሰዓት እኮ ብትጋደሉ እራሱ የሚገላግላቸው ሰው የለም። አይገርምም ግን፣ በጣም ገረመኝ። ሽ ደስ ብልህ ነው። አንተም ሶሲ ላይ የምትናድደው በቃ፣ እኔ አንድ መፍትሄ ልንገራቸው። አንተም ሶሲን ማለት ነው፣ ወደ ጤና ጣቢያ ውሰዳት በቃ ኮመንታሮች ኮመንታተሮችን ይዘህ ነው ደግሞ፣ አንተ ጭራሽ ከባለ ቤት ከሚስት ምን ነው አሁን ይጠራል። በል በል፣ ወራጅ አለ ዳኒ። ደግሞ ጦስህ ራሱ ያንተ ጦስ ራሱ ለኛ ለኛ ፋሚሊ ተርፏል፣ ለጨረቃ ፋሚሊ ተርፏል። መካከል ግን ወጣም ወረደም ማለት ነው። ሁለት ሰው ተጎጂ ነው። ይሄ ነገር ውሸት መሆኑ የታወቀ ነው። ማን ነው? ማነው ተጎጁ እንደምታዩት እንግዲህ ዳንኤል የሶሲ ፍቅረኛ ለዩቱብ ቻናል አዲስ እንዳለ ሊያውት ብዙ ሰብስክራይበር አለ ብዙ ፎሎወር አለ ቲክቶክ ላይ ብዙ ነገር ታውቃለህ፣ እንግዲህ ስለ ማለት ስላየ ስለ ኮመንቱ ምናምን በኮመንት ነው ታዲያ። በዚህ ማለት በኮመንት እኮ የምትወዳትን ፍቅረኛን በዚህ ልክ ኮመንቶች እንዲህ ብለውሻል፣ ና በኒጋ ቦታ የለሽ ማለት ትንሽ የሚከብድ ይመስለኛል። ሰላም ጤና ይስጥልን፣ ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ያስገን ለዛና፣ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያርጋችሁ ቤተሰብ ሁኑ። እንዲሁም እንግዲህ አንዳንድ ነገሮች ልናገር ዛሬ መጥቻለሁ። እኔ መናገር ያለብኝ ነገር ከመናገር ወደኋላ ኋላ አለ። ውድ ቤተሰቦቼ፣ ዛሬ እንግዲህ ስለ ዳኒና ስለ ሶሲ እንዲሁም ብሩኬ ሃይሚ አንዳንድ ነገሮች ልናገር መጥቻለሁ። እንግዲህ ዳኒም እንዴት ብሩክ ጋር ሄደሽ እንዴት ለኔ ሬስፔክት ያለሽ ምናምን። በነገራችን ላይ ዳኒ እንኳን የምናገር መብት የለውም ምክንያቱም ይሄን ነገር አንደኛ እሱ ነው ያሳየው። ለኛም ጦስ ነው የተረፈው፣ እንደውም ለነብሩኬና ለሃይሜ ራሱ ጦስ ነው የተረፈው። ምክንያቱም ሜቢ እሱም ቪዲዮ አይቶ አይቶ ይመስለኛል ሁለቱ የሰሩት። ምክንያቱም ሶሲም መበቃት ስለፈለገች ነው፣ ብሩክም ደግሞ ፕራንክ ማድረግ ስለፈለገ ያው፣ እንደዚህ የሚከብድ አልመሰለውም በጊዜው ሰራው። እና ያንተ ጦስ እንደውም እዚህ ተርፏል። የኔ ጀማዎች አሉ ምናምን እንዴ ጀማዎች ቢኖሩ ምን፣ ጀማዎችን ካስወጣ በኋላ አንተስ ምን እንደሰራ ምን ይታወቃል? ምንም አይታወቅም። በእንደዚህ አይነት ወይ ከሄድ ነው ማለት ነው። ሶ ብሩኬም ደግሞ እቤቱ እንደሆነ እቤቱ እንደሆነ ያስታውቃል። ምክንያቱም ብዙ ነገር መረጃ አለው። ማየት የሚቻል ነገር ነው። ከዚህ በፊትም እዛ ቤት ውስጥ ላይቭ ቲክቶክ ላይ ስንት አንበሳ ሲወረወርለት አይተናል። ይሄ ቤቱ ነው፣ ሆቴል አይደለም። ምን ቤቱ እንደሆነ እንዴት አውቃለሁ ምናምን ብሎ ሶሲን እየጠየቃት ነበር። ለምን ጠየቃት ምናምን እያልኩ አደለም፣ እዚጋ እየተከራከርኩ አይደለም። እዚህ ጋ አንድና አንድ ነገር ሀይሚና ሶሲ ፕራንክ ብቻ ነው የሰሩት። ምንም አዲስ ነገር የለም። ግን ማለት ነው ይህንን ፕራንክ ማመን ካቃታችሁ፣ ሁለታችሁም ማመን ካቃታችሁ፣ ዳኒም ሀይሚም ማመን ካቃታችሁ፣ ሀይሚዬ ዳኒን ይዘች በሆስፒታል ሂጂ ኖ ይቅርታ፣ ሀይሚዬ ብሩክን ይዘሽ ሆስፒታል፣ ዳኔ ሶሲን ይዘሽ ሆስፒታል፣ ከዛ የዲኤንኤ ምርመራ ይስጣችሁ። ዛሬ ቴክኖሎጂ ረቋል። ምንም የሚያጨቃጭቅ ነገር የለም። ይህን ያክል ማትተማመኑ ከሆነ በቃ እንደዚህ ማድረግ ግልግል ይመስለኛል። አለበለዛ በየቀኑ የተለያየ በቃ አሁን ደግሞ ሶሲን በራሷ ቤት ትመጣለች፣ ዳኔን በራሷ ቤት ይመጣል፣ ሀይሚን በራሷ ብሩክን በራሷ በቃ እያለ እያለ እኛ የምንወዳቸውን ሰዎች ልናጣ ነው። ምክንያቱም እኔ የማንም ጥላቻ የለብኝም። ሶሲና ዳኒም ኢትዮጵያዊ ናቸው እንደ ማንኛውም ሰው ቲክቶክ ተጠቃሚ ናቸው። እኔ የማንም ጥላቻ አይለብኝም። ግን ብዙ ጊዜ እኛ ከነ ብሩከ ጋር እስከ ማለት አንድ አመት ሙሉ አብረን ቆይተናል። ሶሲን የምናቃት እኔ ሶሲን ማቃት በብሩኬ ነው። ቲክቶክ ላይ መጀመሪያ ሲሰራ ነው ማቃት ሶሲን እኔ። ከዛ ውጭ ያናቃትም ከማንም ጋር ስሰራ እኔ ፎሌም አይደለችም። ዳኒንም እንደዚህ ከነ ዳኒ ጋር ከነ ረሙ ጋር ምናምን አየዋለሁ ሶ እኔ ምንም እንትን የለኝም። ማለት ተከታታዩም አላቅም፣ ዩቲዩብ ቻናል ራሱ አላቅም፣ አሁን ያወቅኩት እና እነ ደነ ብሩኬና ሃይሚ ደግሞ ለኛ ብዙ ነገር አስተምሮናል። በጀስት ቤተሰቦች በቃ እህት ወንድሞች ሆነናል፣ ከነሱ ጋርና የእነሱን አንድነት በጣም እንፈልጋለን፣ ያስጨንቀናል። በእርግጥ ይሄንን ስል የዳኒና የሶሲም አንድነታቸው ይፍረስ እያልኩ አይደለም። እኔ ቤተሰቦች እንድትረዱ ፈልጋው ነገር ሰላም ፍጠሩ፣ የሚያግባባችሁ ነገር አንድና አንድ ነገር በቃ ዛሬ ጊዜ ወረቋል። ማትተማመኑ ከሆነ በግድ መኑ አንላችሁም። እነሱ እንግዲህ ፍራንክ ነው እያሉ ሊያሳምኗቸው እየሞከሩ ነው። እዚህ መካከል ግን በጣም ተጎጂዎቹ ማለት ነው ሶሲና ብሩኬ ናቸው። የምሬን ነው። ምክንያቱም ብሩኬ ራሱ ትናንት እንትን ላይ ማነው ኢንስታግራም ላይ የፖስተው በጣም ገርሞኛል። ከታች እንደዚህ ከላይ ዋንጫ ከታች እሱ መሀል ላይ ሄዶ በቃ መውጣት አልቻለም እና መሀል ቀረሁ የሚል ነገር ስሜት ነው የተሰማው ሰው ያልፋል ምንም ምን ማለት አይደለም። የሚያልፍ ነገር ነው። ለሚያልፍ ነገር ግን እየተገናኛችሁ ክፉ ነገር ባትነጋገሩ እኔ መልካም ነው ብዬ አስባለሁ። ቪዲዮ ባለጌ ነው፣ ምክንያቱም ዛሬ የተሰራ ቪዲዮ ነገ የእውነተኛው ነገር የሆነ ነገር ቢመጣ ድሮም እንዲህ ነበረ ምናምን ይፈጠራል። ድሮም በፊት አሁን የሚደረጉ ነገሮች ለወደፊት አይጠቅሙም። ሶ አሁን ላይ እንደዚህ የተጋነነ ንግግሮችን ባትነጋገሩ በጣም ጥሩ ነው ዛሬ ዳኒና ብሩኬ መገናኘታችሁ አይቀርም ቢያንዳው እንቧሰቅ ምናምን ብላችሁ እንዳትቧሰቁና ክብራችሁን ዝቅ እንዳታደርጉ እንደ ተማረ ሰው ተነጋግራችሁ በንግግር መፍታት በነገር ለነገራችን በነገራችን ላይ እኔ በብሩኬ እተማመናለሁ ሰው እሱ አይማታም እንኳን አይደለም ከአንድ ሁለት ሶስቴ የእኔ ፍቅረኛ ነው ተብሎ ፕራንክ ተደርጎ ማንንም አስቀይሞ አያውቅም እኔ እተማመናለሁ በብሩክ ማለት ነው ሶ ዛሬ ብሩኬ ከዳኒ ጋር ይገናኛል ብዬ አስባለሁ ምክንያቱም ካላመንከኝ ላገናኝህና ላገናኝህና የምጠይቀውን ጥያቄ ጠይቀው እያለች ነበር ሶሲ እንዳያችሁት ማለት ነው ሶ እንግዲህ ያ አላቅም ሜቢ ከእነሱ ጋር መስራት ፈልገው ሊሆን ይሁን ይሄ ነገር በዚህ ወይስ አላምን ብለው ነው አላቅም ዳኒ እንደሚለው ከሆነ ሀይሜ እንዴት ልጠረጥረሽና እንዴት እንዴት ልትናደድ ብሽ ቻለች የምታውቀው ነገር ስላለ ነው ምናምን እያለ ነው ዳኒ ማለት ነው ሶ ይህን ያህል ሁለታችሁም ማመን ካቃታችሁ እንደ ነገር ኳችሁ ሆስፒታል ሄዱ። በቃ ይሄ ዋናው ነገር ነው። ደግሞ ሆስፒታል ሄዱ አይጣራም ምናምን ካላችሁ፣ ገና ሳምንት አልሞላቸውም። እስከ ሳምንት ድረስ ምንም ችግር የለም፣ ይጣራል። እስከ ሳምንት ድረስ ማለት ነው፣ መለየት ይቻላል። አዲስ ነገር የለውም። ምክንያቱም እንድታምኑ ነው። ሌላ ምን ምን ይደረጋል? እንግዲህ ምን እናድርግ ታዲያ፣ እንዲህ ብለን እንዳኛችሁ እንጂ እንዴ፣ እኛ ቤተሰቦቻችን ሰላም እንዲሆኑ እንፈልጋለን። በተለይ ብሩክና ሀይሚ በዚህ መልኩ መጓተት፣ የሆነ እንደዚህ መነጋገር፣ መገፋተር በጣም ይደብራል። በጣም የሚያስጠለሁነ ትናንትና ብዙ ስሜታችሁ የተጎዳ ኦዲየንሶች አላችሁ። ያው ተረጋጉን። ኦዲየንሶች ግን ከምንም በላይ ማለት ነው ተረጋጉ። እኔ ለኦዲየንሶች ማለት ሰብር ይኖራችሁ። ሁሉም ነገር አላፊ ነው። እዚህ ጋር እውነት ከዚህ በፊትም ብዙ ነገር አሳልፈዋል ሃይሚና ብሩኬ። ስለዚህ ለምን እንደሆነ አላቅም። በቃ በተለይ በሀይሚ በኩል በጣም ይበዛል ማለት ነው እንደዚህ የሆነ በቃ ሞራል የሚጎዳ ነገሮችን ሚዲያው ላይ ማስተላለፍ ምናምን፣ በሀይሚ በኩል ይብሳል። ለምን እንደሆነ ባላቅም፣ ግን እዚህ ጋር አንድ እና አንድ ሀይሚ ሁለት መቶ ሺ እንድትገባ ብቻ የተደረገ ነገር ነው እንጂ ብሩክ እውነት እንደዛ አድርጎት ወይም ደግሞ ሶሲ እንደዛ ለዳኒ አድርገው አይደለም። ሶሲ ምና ያክል እንደምትወደው ዳኒ አይታችኋል። ከወንድ ወንድ ቢለይ ዲስት ቢቀያይሩት ወጣ ያጣፍጥም ነው ታሪኩ እንደገና ደግሞ አይዲያችሁን ራሱ አንድ አይነት እያደረጋችሁ ነው መሰረቱ። ሀይሚ ለምን ከሶሲ ጋር አደረግከኝ አለችው። ዳኒ ደግሞ ለምን ከብሩኬ ጋር አደረግሸ። አንድ አይነት ምንም አዲስ ነገር የለም። ምንም ብሩክ ሌላ ሴት አመጣ፣ አንድ ነው። ሴት ሴት ነው። ልዩነት አለ የሴት ልዩነት አለ እንዴ? የለም ዳኒ ዳኒም ሌላ አመጣች አላመጣች፣ ብሩክ ሆነ ሌላ ወንድ ሆነ ምን አዲስ ነገር አለው? ምንም አዲስ ነገር የለውም። ወንድ ወንድ ነው በቃ። አልጋ ላይ ከሆነ አልጋ ላይ ነው። ያልጋው ነገር ነው አሁን ሁላችሁም፣ ሀይ ምንም የቆረቆራት ያልጋው ነገር ነው። ዳኒንም የቆረቆረው ያልጋው ነገር ነው። አንሰላ ውስጥ ገብተሽ ብላላ፣ አንተ እንኳን አድርገዋል፣ ቢያንስ አይቆጭ ማለት ነው። ራሴ ያደረግከውን ነው እሷ መልሳ ያደረገችው፣ ሊቆጭ አይገባም ዳኒ ማለት ነው። ሶ አሁን እዚህ ጋር በብዛት ዳኒ ደግሞ በቃ በኮመታተሮች ላይ ሲሰራ እንዴ ቪዲዮ ሰርቶ ያቅም እንዲስከምል ድረስ፣ ከዛ ኮመታተሮች ደግሞ በሰው ፍቅር ውስጥ ገብተው፣ አረ በእናትህ ከሕይወትህ ትውጣልህ፣ እንደዚህ አይነት ሴት አታስፈልግም። ስንት ዓመት ይዛው የኖረችውን አሁን እናንተ እንደዛ ስትሉ እንደው ትንሽ እንኳን ያዘቀጥታችሁም ሸማ ይዛቸው ዝም ማንገደለ የምሬን ነው። ዝምም ዝምታ ማን ገደለ ነገ ታርቀው ማለት ነው። ቡርኬም ሃይሚን እየሳመላቸው ይመጣል። ዳኒም ደግሞ ሶሲን አቅፎላቸው ይዞላቸው ይመጣል። ምንም ይሄ ምንም ማን ይሄ ምንም ማን እንትን የማይል ነገር ነው የማይቀር ነገር መቶ ፐርሰንት እርግጠኛ ስለሆንኩ ነው። ግን ያው አሁን ላይ ነገራቶቹ ስሜታዊ ስለሚያደርጉ ብዙ ነገር ሊባባሉ ብዙ ነገር ሊሰራ ይችላል። ብዙ ነገር ግን ነገ ግን አዲስ ነገር መፈጠሩ አይቀርም። አዲስ ነገር ሲፈጠር ያው የኛ ሰው ግልብጥ ሲል ግልብጥ ነው። እንደዛ ነገር ነው። ግን እንደዛ ከምንሆን አንድ አይነት አቋም ይዘን እንጓዝ፣ አንድ አይነት አቋም ይዘን እንጓዝ። እኔ አንድ አይነት አቋም አለኝ ብዬ ነው የማወራው። ግን ማለት ነው እዚህ ጋር አንድ አይነት አቋም እንዳለኝ አይደለም ኮመንት ላይ ለኔ የሚገልጹልኝ። እኔ ግን እኔ ኮመታተሮችን አላይም። ምክንያቱም እኔ ከአንደበት የሚወጣውን እኔ ለራሴ ሀሳብ መስጠት የፈለግኩትን ነገር ነው የምሰጠው። ኮመታተሮች የራሳቸውን ሀሳብ ይስጡ፣ የፈለጉትን ይበሉ። ምንም አይመለከተኝም። እኔ ግን ወይ አጥፍተሰው ወይ አጥፍተሻል ወይ ትክክል ነው የሰራሹ፣ ያሉኝን ነገር ትክክል የሆንኩበትንም እንዴት እንደሆነ አየዋለሁ። እንት ያልኩትን ያጠፋሁትም ነገር ምንድን ነው ጥፋቴን እኔ አውቃለሁ። አንድ ሰው አንድ ሰው ለሚናገረው ነገር ምን አይነት ነገር እንዳወራ ቃሉን፣ መጥፎ ነው ወይስ መጥፎ አይደለም ያውቃል። እኔ ይሄን ያክል ለሃይሚ ምንም ምንም መጥፎ ሆኜ አይደለም። አሁን ስለ ስለሃይሚ መጥፎና ሺ ምናምን ኮመንትስ የሚጽፉት መጥፎ ሆኜ አይደለም ግን ብሩኬ ጥፋት አጥፍቶ ለምን አሳደብሽውም ነው። እኔ ደግሞ አልሳደብ። የማልሳደብበት ምክንያት አንደኛ የሰው መሳደብ መብት የለኝም። ሁለተኛ ነገር ደግሞ ይቅርታ ጠይቋል። ከይቅርታ በላይ ይቅርታ የጠየቀን ሰው ጥፋተኛ ነህ ብዬ ሀያ አራት ሰዓት እየመጣሁ ስለሱ አወራ አልችልም። ይቅርታ ብሏል። ይቅርታ ብሏል። ይቅርታ መቀበል ደግሞ የእሷ መብቷ ነው። በቃ መብቷ ነው። ውስጧ ከፈቀደ ፈቃደኛ ከሆነ ፍቅር የይቅርታ ልብ አለው። እንደዛ አስባ ጊዜ ወስዳ ይቅርታ ብትቀበለው በጣም ደስ ይለኛል ብዬ ሰርቻለሁ፣ ለሃይሜ ማለት ነው። ከዛ አንቺ ምን አለብሽ፣ አንቺ አልተነካሽ፣ አንቺ እንደዚህ ነሽ። ምን ምን ተነካስ? ምን ተነካች? እሷስ ፕራንክ እኮ ነው። ፕራንክ ነው እያልኩ ያለሁት ማለት ብላለች ሶሲ። እና እውነታውን ነው የተናገርኩት እንጂ ምንም አዲስ ነገር አላወራውም። እኔ ኮመንት ሰር እንደዛ እንደዛ ብላችሁ ምጣለኝ። በቃ እኔ ስለማቀው ማለት ነው። ተኬርም አላረግም ሲጀመር ማለት ነው። ምንም አላረግ ግን እዚህ ጋር አንድ ናል የእውነቱን የምፈልገው ነገር ሀይሚና ብሩኬ በአዲስ ነገር እንደሚመጡላችሁ እመኑኝ ቤተሰቦች ማለት ነው። ብዙ የምትጨነቁ ቤተሰቦች ስላላችሁ ማለት ነው፣ ይሄ የማይቀር ነገር ነው። እኔ ፈርሜ እነግራቸዋለሁ። ብዙ ጊዜ እኔ ስለ ሀይሚና ስለ ብሩኬ እውነት እንጂ ውሸት አውርቼ አላቅም። በቃ ነገሮች ሁሉ እስከሚፈቱ ብዙ ነገሮች ሊፈጠሩ ይችላሉ። እስከሚፈቱ ግን እነዛ ነገሮች ማለፋቸው መፈታታቸው የማይቀር ነው። ይህንን እመኑኝ፣ ይህንን ቃል እገባላችኋለሁ። እና ውድ ቤተሰቦቼ ለሁሉም ነገር ትዕግስት ይኖረን፣ ሰብር ይኖረን። የብሩኬን እናት ስለዘቀዘቃችሁ ሃይሚ ለብሩክ ሃይሚ ሶሪ ብሩክ ለሃይሚ ባል አይሆናት፣ እናቱን ስለዘቀዘቃችሁ ባል አይሆናትም። ከእናቱ ጋር አይደለም። ሃይሚ ችግሯ ከሶሲ ጋር ነው። ችግሯ ከሶሲ ጋር ለምን በሶሲን አመጣብኝ ነው ችግሯ። ገባችሁ? ያንን ነው ለመፍታት መጣሪያ ያለባችሁ እንጂ የብሩኬን እናት ስለዘቀዘቃችሁ የሃይሚ ደስታ ወይም ደግሞ የሃይሚ የምትፈልገው ነገር ተሟላላት ማለት አይደለም። ሃይሚ ሙሽዬን እንደምትወዳት ታውቃላችሁ። ሙሽዬ ሃይሚ እንደምትወዳት ታውቃላችሁ። ይሄ ምን ነገ የምታዩት ነገር ነው። ምን ይሄንንም ደግሞ ውሸት ነው። ምን አገባሽ በሉ። ትክክል የሆነው ነገር ትክክል እያልኩ ነው። ማልፈው አሁንም ቢሆን ሙሽዬ ምንም ቪዲዮ ላይ ጭራሽ አይመለከታትም። ጭራሽ እንደዚህ የምትዘቀዘቅበት ምክንያት ምንም የለም። ምንም ማለት ነው። እውነቴን ስነግራችሁ ቆም ብላችሁ ለማሰብ ሞክር። ቆም ቆም ዛሬ፣ ምንም በማያገባቸው ነገር ምንድን ነው። አንዳንዴ እኮ የራሳችን የምናምነው ነገር አለ። አንዳንዴ በስማን ብለን እንበላለን፣ ቢስሚላ ብለን እንበላለን አለ፣ ወይም ደግሞ በኢየሱስ ስም ብለንም ልንበላ እንችላለን። ስለዚህ እሱን አስቡት። አንዳንዴ እንዴት እንደሆነ በቃ እንትን በሉ። ምንም እዚህ ጋር እናንተ እኮ አስተያየት መስጠት እኮ ምንም ማለት አይደለም። አስተያየት መስጠት፣ መሳሳት፣ ይሄ ትክክል መሆን ይሄ ያለ ነገር ነው። ግን እናትን መዘቅዘቅ ምን ነው መፍትሄው? እናንተ ናቸው የምታዘቀዝቁ ለምትሉ እኔ እኔ እኔ እሷት ሙሽየት ዘቅዘቅ ብዬ ቪዲዮ ሰርቻለሁ እንዴ? አልሰራሁም። እኔ ሀይሚ የሀይሚ ጋሽዬ ዘቅዘቅ ብዬ ሰርቻለሁ? አልሰራሁም። እንዴት እንደዛ የሚያስብል ነገር ምን አለ? በእናንተ ምክንያት ነው የሚዘቀዘቁት። እኛ ምን አደረግን? ምንም ያደረግነው ነገር የለም። ሰላም ፈጣሩልን። ነገሩ ፕራንክ ነው። ሀይሚ ይቅርታ ተቀበይነው ያልነው ሌላ ምንም አዲስ ነገር አላልንም። ይሄን ደግሞ ሰው እንኳን አይደለም፣ ትክክል እንኳን ቢሆን ዋሽቶ ለማስታረቅ የሚያደርገው ነገር ነው። ግን ይሄ ነገር ፕራንክ ነው ተብሏል ኦልሬዲ በቃ ፕራንክ ነው ከተባለ ሰው ማመን ነው። ምናልባት ሃይሚ ስለምትወደው ቶሎ ብላ ልቧ ላይ ግለጥ ይችላል ለፕራንክ ለይቅርታ። ስለዚህ እሷን ደግሞ ታገሺ፣ ጊዜ ውሰጂ፣ ባገኘሻቸው ሰዓት ስለምትናደጅ አትገናኝ ለተወሰነ ጊዜ። ብሩኬም ቢሆን አታገኛት። ጋብ ፍጠሩ ነው ያልኩት። ይሄ ነገር ሰላም ለመፍጠር ነው። የሰው ልጅ እየተጣላ በተጣላ ሰዓት ማለት ነው እዛው ላይ እየተነጋገረ እየተነጋገረ ሌላ ነገር ነው የሚፈጥረው። ሌላ ነገር ሌላ ጸው ነው የሚያስገባው። እናንተ ግን ዝም ብላችሁ ጋብ ከፈጠራችሁ እነ ካልተገናኛችሁ ያ ነገር ይበርዳል፣ አዲስ ነገር ይፈጠራል። ገባችሁ? ይሄ ደግሞ እውነት የሆነ ነገር ነው። እኔ ለዛ ብዬ ነው ይሄንን ያልኩት እንጂ እኔ ማለያ ታስበሽ ነው። አንችማ ሲለያዩ ደስ ይልሻል ምናምን፣ እንኳን ደስ አለሽ እንዴ። እኔ ምን ያደርግልኛል? ለኔ ምንድነው ጥቅሜ? እኔ እኮ ብር አይከፈለኝም እኮ። እነሱ ስለተለያዩ ብር አይከፈለኝም፣ እነሱ አንድ ላይ ስለሆኑ ብር አይከፈለኝም። ግን እንወዳቸዋለን እንከታተላቸዋለን። የኛ ብዙ አስተማሪዎች ናቸው ለኛ። ስለዚህ ብሩኬና ሀይሚን በቃ እንደ ቤተሰብ አድርገን ነው የምናያቸው። ሲቀሩብን እንጨነቃለን፣ ችግር ሲፈጠርባቸው እንጨነቃለን። ይሄ ነገር ደግሞ በቃ የተፈጠረ ነገር ነው፣ ይፈታል። እስኪፈታ ደግሞ መታገስ ነው። ገሰ ደግሞ ፍሬዋን ይበላል ሁል ጊዜም። ለዛ ብዬ ነው እና ውድ ቤተሰቦቼ እንግዲህ በመልካም ነገር ሁል ጊዜም እንጠብቃለን፣ ምንጠብቃለን፣ ሁል ጊዜም ፈጣሪ ይጠብቃቸው። ከጭቅጭቅ ከንትርክ፣ ሰላም ያለው ነገር እንዲፈጠር መልካም ምኞቴ ነው። ውድ ቤተሰቦች እናንተም መልካም መልካም ነገሩን እየተመኘን እነሱን ለማስታረቅ እነሱን ለማግባባት እነሱን የሚያግባባ ፍቅር የሆነ ንግግር እየተነጋገርን እነሱን ብናግባባቸው በጣም እየተሻለ ነው ብዬ አስባለሁ። ውድ ቤተሰቦች ማንም ለማንኛቸው ጥላቻ አይኖርባችሁ። ሁሉም ነገር የሚፈታ ነገር ነው። እውነቴ ነው የምነገራቸው። እመኑኝ፣ ይፈታል ጊዜ ነው የሚፈልገው። ከዛ ውጭ ምንም አዲስ ነገር የለውም። ውድ ቤተሰቦች በጣም አድርጌ አመሰግናችኋለሁ፣ ወዳችኋለሁ። መልካም ቀን ይሁንላችሁ። በያላችሁበት ፈጣሪ ከእናንተ ጋር ይሁን። ሰላሙን ጤናውን ያምጣላቸው ለጨረቃ ፋሚሊ ማለት ነው ለእናንተም ደግሞ ለተናደዳችሁት ማለት እግዚአብሔር ትዕግስቱን ሰብሩን እንዲሰጣችሁ ማለት በመጥፎ ነገር የምናስበውን ልቦናችንን ወደ ጥሩ መንፈስ እንዲቀይርልን መልካም ምኞቴ ነው ውድ ቤተሰቦቼ። አመሰግናችኋለሁ። ባይ ባይ። መልካም ቀን፣ ጥሩ ነገር የምንሰማበት ጊዜ ያምጣልን። ባይ